ቀረኝ ነው ብላ በአደባባይ ወጥታ ከተናገረች በኋላ በጣም ብዙ ሰዎች ልባቸው አዝኖ የእሷን ጉዳይ በተመለከተ ስራዬ ብለው ሲከታተሉ ቆይተዋል። ከዚህ ጋር ተያይዞ ታዲያ የኢትዮጵያ አትሌቲክስ ፌዴሬሽንም እንዲሁ በጉዳዩ ላይ መግለጫ ሰጥቷል። የኢትዮጵያ አትሌቲክስ ፌዴሬሽን አመራሮች የሆኑ ጓደኞቿም እንዲሁ የአትሌት ገለቴ ቡርቃን ጉዳይ ጉዳይ ብለው እንደሚይዙት ተናግረው ነበር። ከዚህ ጋር ተያይዞ ታዲያ ዛሬ ማምሻውን የአትሌት ገለቴ ቡርቃ የቀድሞ ባለቤት የሆነው አቶ ታደለ ገብረመድ ሲሄድን በቁጥጥር ስር ሊውል ችሏል። እንግዲህ በቁጥጥር ስር እንዴት ባለ ሁኔታ ውስጥ እንደዋለ ደግሞ የምንነግራችሁም ጉዳይ ይኖረናል። ሌላው ደግሞ እጅግ በጣም አስገራሚው ይሄ ጉዳይ ሚዲያ ላይ ከወጣ በኋላ ደግሞ የአቶ ታደላይ የቅርብ ዘመድና የቅርብ ወዳጅነን በመካከላቸው የነበረውን ጉዳይ በብዙ መልኩ እናውቃለን ያሉ ሰዎችም ሌላ ደግሞ ያልተጠበቀ ጉዳይ ወደ ሚዲያ ይዘው መጥተዋል። ምንድን ነው የሚለውንም ጉዳይ በቆይታችን አብረ የምናይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታቸውም ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን፣ ክበሩልን። የገለቴ ነገር አሁንም ጫፉ እንጂ ዳሩ የቱ ጋር እንደሚያልቅ አልታወቀም። የአትሌቲክ ፌዴሬሽን ከገለቴ ጋር ተያይዞ በተነሳው ጉዳይ ሳቢያ መግለጫ ሊሰጥ ችሏል። በዚህም ገለቴ ደረሰብኝ እንዳለችው አይነት ጉዳይ ኢትዮጵያ ውስጥ በሴቶች ብቻም ሳይሆን በወንዶችም ላይ እንደሚከሰት ተገልጾ የኢትዮጵያ አትሌቲክስ ፌዴሬሽንም ሆነ ወዳጆቿ የሆኑት የፌዴሬሽኑ አመራሮች መንግስትም ሆነ ጉዳዩ የሚመለከታቸው አካላት የገለቴን ጉዳይ ስራዬ ብለው እንዲከታተሉ አሳስበው እነርሱም ከእርሷ ጎን እንደሚቆሙ በመግለጫቸው አስታውቀዋል። ገለቴ በገመዳም ሆነ በሰይፉ ሾ ላይ ቀርባ መበደሏን ገልጻ ከተናገረች በኋላ ብዙዎች እንዴት አንድ ሰው በተለይ የሀገር ሰንደቅ፣ የሀገር አርማ የሆነ ሰው በዚህ ልክ ሲበደልና ያ ሁሉ ሀብት ንብረቱ ሲዘረፍ እንደምን እጁን አጣምሮ ይቀመጣል? ገለቴ ምን ሆና ነው? ምን ነክቷት ነው ሆነብኝ ያለችው ነገር ሁሉ ሲሆንባት ዝም ጭጭ ብላ የተቀመጠችው የሚለው ጥያቄ ግልጽ ያልሆነም ያልተመለሰም ጉዳይ ነው። ገለቴ ደረሰብኝ ያለችውን ነገር ሁሉ አንድ ጤነኛ የሆነ ሰው ላይ ሲሆን ሕግና መንግስት ባለበት ሀገር ላይ ጠበቃ አቁሞ ይከራከራል እንጂ እንደምን ዝም ብሎ ቆሞ ሀብት ንብረቱ ሲወሰድና የቀማኛ ሲሳይ ሲሆን እንደምን ቆሞ ያያል። ገለቴ በጤናዋ አይደለም አንዳች የሆነ የሚያፈዛት የሚያደነዝዛትም ነገር ካልተነካች በስተቀር እንጂ አስር ቤቶችንና አምስት መኪኖችን ያህል ነገር እንደ ቀልድ ተሸጠብኝ ብሎ እንደምን ይቀመጣል የሚሉ ጥያቄዎች በስፋት ይሰነዘሩ ይዘዋል። ከገለቴ ጋር ተያይዞ የሚነሱ ሀሳቦችን እነዚህም ብቻም አይደሉም እጅጉን ብዙ ናቸው። ገለቴ ትላንት ከላዳ ሹፌርነት አንስቼ አግብቼ በተንከባከብኩት ባሌ ተዘረፍኩ ተቀማው ስትል የመሰማቷ ነገር የሁሉንም ኢትዮጵያዊ ልብ እየሰበረ ባልየውንም እንደምን ያለ አውሬና ክፉ ሰው ነው እያስባለ ጉዳይ ሆኗል። የገለቴ ጉዳይ በማህበራዊ ሚዲያው እንዲህ ሲሰራጭና ሁሉ ሰው እያነሳ እየጣለ እየተቀባበለ ሲጋራውና ሲያጋራው ውሎ አድሯል። እንዲያም ሆኖ ግን ስሙ እንዲያ በብዙ መልኩ እየተነሳ ሲጣልና ሲብጠለጠል የቆየው የቀድሞው የአትሌት ገለቴ ቡርቃ ባለቤት የሆነው አቶ ታደለ ገብረ መድህን በየትኛውም ሚዲያ ብቅ ብሎ ከገለቴ ለተነሳበት ቅሬታም ሆነ ጥያቄ መልስ መስጠት አልቻልም። እንዲያም ሆኖ ግን የገለቴ ነገር ሀገር ካወቀው ፀሐይ ከሞቀው እልፍ ብሎም በውጭ የመገናኛ ሚዲያዎች ዘንድ በስፋት መነጋገሪያ ከሆነ በኋላ የአትሌቷ የቀድሞ ባለቤት አሁን በዳይ እንደሆነ የተገለጸው አቶ ታደለ ገብረ መድህን ማምሻውን በሕግ ጥላ ስር ሊውል እንደቻለ ታውቋል። እንደተገኘው መረጃ ከሆነ ደግሞ ባለቤቷ አቶ ታደለ ገብረ መድህን ገለቴ ወደ ሚዲያው መጥታ መገፋት መዘረፏን ካቀረበች በኋላ የነገረ ጉዳዩ ጡዘት አስግቶት ተደብቆ ሊሸሽ ሲል ከአንዲት ትንሽ የሽጉጥ ጋር እጅ ከፍንጅ መያዙ ነው የተሰማው። ከገለቴ ቡርቃ ባለቤት መያዝ ጋር ተያይዞ ታዲያ ማምሻውን በእርስ ወገን የሆኑና ቤተሰብነትም ጥብቅ የወዳጅነት ቁርኝነትም አለን ሲሉ የተናገሩ ግለሰቦችም ስለተከሰተው ነገር በዝርዝር እናውቃለን የሚሉ እነዚህ ሰዎች እናውቃለን ስለሚሉት ነገር በዝርዝር በሚዲያ ወጥተው መናገራቸው የነገረ ታሪኩን አቅጣጫ ሊቀይረው ያለ ጉዳይ ሆኗል። እንደ ግለሰቦቹ ገለጻ ከሆነ ገለቴ እንዲህ ጉድ ሰራኝ ያለችውና ስሙ እንዲህ በየማህበራዊ ሚዲያው እየተነሳ በእርግማንና በስድብ የሚጣልበት አቶ ታደለ ገብረ መድህን ገለቴ እንደምትለውም ሆነ ሰው ሁሉ እንደሚያንቋሸሽው አይነት ሰው እንዳልሆነ፣ ከዚህም እልፍ ሲል እጅግ በብዙ መልኩ በትህትና የተሞላ፣ ገለቴ እንዳለችው እንኳን ሊገድላት ቀርቶ በእያንዳንዱ የስልጠና ወቅትም ሆነ የውድድር ጊዜዎቿ ሁሉ ደከመኝም ሰለቸኝም ሳይል ከጎኗ የማይለይ፣ ስሟ ሳይቀር ከአፉ የማይጠፋ ለትዳሩ ታማኝና የእርሷ ቀኝ እጅ እንደነበር ይገልጻሉ። ሌላኛው የአቶ ታደለ ቤተሰብ እንደሆነ የሚናገር አንድ ኑሮውን በውጭ ሀገር ያደረገና የቀድሞ ፖሊስ አባል የነበረ ግለሰብ እንዲህ ሲል አውቋለሁ ያለውን እውነት ተናግሯል። ባለቤቷ የእኔ ቅርብ ዘመዴ ነው። መካከላቸው ባለው አለመግባበት ሳቢያ ብዙ ጊዜ ለማስታረቅ መካከላቸው ገብተን ለማስታረቅ ሞክረናል። በእነሱ ጉዳይ እውነቱ የት እንዳለ የምናውቀው እኛና ፈጣሪ ብቻ ነን። ታደለ ገለቴ እንዳለችው ሀብት ንብረቷን ሰርቆ በተንደላቀቀ ኑሮ ውስጥ የሚኖር ሰው አይደለም። አሁንም ችግር ላይ ያለ ሰው ነው። ለኑሮም የምንደጉመው እኛው ነን። ከዚህ አምስትም አስርንም እየላክንለት ነው። ኑሮውን ቀና እንዲያደርግ የምንረዳው የምንረዳው ዘመዶቹ ነን እንጂ እንደተባለው እርሱ የእርሷን ንብረት ዘርፎ ተንደላቆ እየመራ ያለው ህይወት እንደሌለው ለህሊናችን ስንል እንመሰክራለን። ከዚህ ቀደም በብዙ መልኩ ባልተገባ ወንጀል ተከሶ ብዙ ጊዜ ታስሯል፣ ብዙ ጊዜ ተሰቃይቷል ሲሉም ተደምጠዋል። ሌሎቹ ደግሞ እንዲህ ይላሉ። እንደ ጀግናዋ አትሌት አገላለጽ ጉዳዩ የሚያም ቢሆንም የቀድሞ ባለቤቷ ታደለም ከመያዙ በፊት እሱም ቃሉን ለህዝብ ቢሰጥና ሁላችንም የህሊና ፍርድ ለመስጠትና ለመማማር ጥሩ አጋጣሚ ይሆንልን ነበር፣ በማለት ሀሳብ የሰነዘሩም አሉ። ከዚህ ጉዳይ ጋር ተያይዞ በሌላ መልኩ ሀሳብ ከሰጡ ሰዎች መካከል ጋዜጠኛ መላኩ ብርሃኑ አንዱ ነበር። ጋዜጠኛ መላኩ በርሰ ጉዳዩ እንዲህ ይላል፣ በሕግ ክርክር አሸናፊው እውነት አለኝ ሳይሆን ማስረጃ አለኝ ነው። ገለቴ ጋር እውነት አለ፣ ማስረጃው ያለው ግን ማጋ ነው ሲል ይጠይቃል። አትሌት ገለቴ ቡርቃ በጣም አዝናለች። እንዲህ ተበድላ እንኳን ስለበደሏ ሰዎች ስትናገር ጨዋነቷ ያስደምማል። የምትጠቀምበት ቃላት የተመጠነ መሆኑ፣ የሰው ክብር ላለመንካት መጠንቀቁ አስደንቆኛል። እንዲህ ውስጧ ደምቶ እንኳን ከአፏ ክፉ አልወጣም። በዚህ ቃለምልልስ ይች ልጅ ተቆንጥጣ እያደገች ጨዋ ሴት መሆኗን ነው የሚመሰክረው። የዋነቷን ደግሞ ራሷን የገለጸችበት መንገድ ብቻውን ይመሰክራል። ገለቴ እውቅናዋን ገንዘቧን ለክፉ ተጠቅማበት ቢሆን ኑሮ እንኳን ሰው ሊበድላት ቀርቶ ቀና ብሎ ሊያያት የሚችል አይነት ሰው ባልሆነች ነበረም። እሷ በእምነት በፍቅር በትግስትና በመቻቻል ውስጥ ኖራለች። ብዙ በደል ችላለች። መጠምጠሚያህን ሲወስድብህ መጎናጸፊያን ጨምረለት የሚለውን የመጽሐፍ ቅዱስ ቃል እየኖረች ሴት አድርጌ ወስጃታለሁ። በበኩሌ ግን ደግሞ ገለቴ በጣም ተሳስታለች ይላል ጋዜጠኛው ጽሑፉን ሲቀጥል በየዋህነቷ ጉዳዩን የጓዳዋ ሚስጥር አድርጋ ሰው እንዳይሰማባት ተከላከለች። ወዳጄ ጋዜጠኛ ሳልሳዊት ባይነሳኝ እንደጻፈችው ከሆነ ከአምስት ዓመት በፊት ዋልታ ድረስ ሄዳ በደሏን ተናግራ ባሏ በሽጉጥ እያስፈራራት እንደነበር ጭምር አቤት ብላ ስታበቃ ፕሮግራሙ ሊተላለፍ ሲል ለህዝብ እንዳይቀርብ አስቁሟለች። ከበደሏ በላይ መበደሏን እንዳይታወቅ ሸፍና ማመቋ ነው። ዛሬ ለዚያ በቃት። ገለቴ በኢሊዩንታም ይሁን በፍርሃት መካሪ በማጣትም ይሁን በራሷ መንገድ በመጓዝ ብቻ ለሁሉም ነገር ተሳስታለች፣ ብዙ ነገርም አታለች። በመዘግየቷ የማይገባ ጊዜ ወስዳ መበደሏን አብዝተዋለች። በእንጭጩ ልታስቀረው የምትችለውን ችግር ጊዜ ስታ ደድረዋለች። አሁን ሰበር ደርሶ በተዘጋ ፋይል ወደኋላ የማይመለስ ያለቀለት ጉዳይ ላይ ነው ሚዲያ ላይ የወጣችው። ለዚያውም ያን ሁሉ ቤትና መኪና አጥታ ዝም ብላ ቆይታ የመጨረሻ ሚዲያ ላይ የወጣችው የምትኖርበት ቤት ሀራጅ ሊወጣ መሆኑን ስታውቅ ነው፣ መውደቂያ ላጣ ነው ብላ ነው፣ በመጨነቋ ነው ይህንንም የተናገረችው እንጂ እንደሚመስለኝ ይህንን ጉዳይ አዳፍናው ለዘላለም ልትኖር የቆረጠች አይነት ሴት ነበረች በደልን በዚህ ልክ የሚችል ጫንቃ እኔ አላውቅም የገለቴ ንብረት ጉዳይ በጣም ያስቆጫል የማይመለስ ጉዳት ተጎድታለች በየትኛው መንገድ ልትካስ እንደምትችል እግዚአብሔር ይወቅ። የህግ ሂደቱ እስከ ገባኝ ድረስ ተጠናቋል። ሰበር ዘግቶታል። የሕገ መንግሥት ትርጉሙም የሚፈልግ አከራካሪ ጉዳይም እዚህ ላይ አይታየኝም። ብዙ ዓመታት የፈጀው ይህ ገለቴን ባዶ የማስቀረት ሂደት እንዴት ተከናወነ የሚለው ጥያቄ ተከሳሽ ባለቤቷና አምላክ ብቻ ናቸው የሚያውቁት። እሷ አልገባኝም ብላለች። እኔም እንዴት እንደሆነ አልገባኝም። የገባው ሰው ያለም አይመስለኝም። ችግሩ አንድ ይመስለኛል። ገለቴ የዋህነት ደረጃ ከሚፈልገው በላይ በጣም የዋህ ሰው ነች። የዋህነት ሲበዛ ሞኝነት ነው ይላሉ ሰዎች። መጽሐፍ ቅዱስ እንደ እርግብ የዋሁን ቢልም በጎን ደግሞ እንደ እባብ ብልሁን ብሎ ሚዛኑን ያስተካክለዋል። የገለቴ የዋህነት ከማንም የሚበልጥ አይደለም በላይዋ ላይ ይህ ሁሉ ሲካሄድ ምንም ነገር አልጠረጠረችም። ሰውየውን በጣም መፍራቷ፣ ሕግ ከለላ ሊሆናት እንደሚችል አለማወቋ፣ ከሆነኛ ሰው ምክር አለመጠየቋ፣ በገንዘቧ እሳት የላሰ ጠበቃ መቅጠር መሟገት እንደምትችል አለመረዳቷ፣ ወሬው ቢወጣ የበለጠ ጉዳት የሚደርስባት መስሏት መስጋቷና አፍናና ታፍና ለመቀመጥ መምረጧ፣ በአጠቃላይ ለራሷ አንድ ፐርሰንት ቦታ ሳታስቀር ሙሉ በሙሉ ራሷን በሰውየው ለመዘወር አሳልፋ መስጠቷ ነው። ችግሩን ያጎለበተው የገለቴ ችግር ብዙዎቻችን ሊማሩበት የሚችሉበት አይነት ችግር ነው። አሁን ገለቴን አይዞሽ ብሎ ከማቋቋም በቀር በህጋዊና በቀጥተኛው መንገድ እደግመዋለው፣ በቀጥተኛው መንገድ ገለቴ ወደ ነበረችበት እንድትመለስ፣ ንብረቶቿ በእጇ እንዲገቡ ለማስቻል ምን ሊደረግ እንደሚችል ለእኔ ግልጽ አይደለም። ምክንያቱም ፍርድ የማስረጃ እንጂ የሰውነት ጉዳይ አይደለም። ማስረጃ የያዘና የተከራከረ ተከሳሽ እውነት የያዘውን ከሳሽ የሚረታበት የሚረታበት ሂደት ነው። ህግ ማለት በምድር የገለቴ እንባ የሚታበስበት መንገድ እንዲገኝ ይመኛለሁ። በላይኛው ፍርድ ግን እግዚአብሔር ግን እንባውን ይቁጠርላት። አይዞሽ ገለቴ። ለብዙሃን ተጎጂ እህቶቻችን መብት የንቅናቄ አርማ ሆኖ መጀመር አለበት ሲል ጋዜጠኛ መላኩ ብርሃኑ አሳቡን አጋርቷል። ዛሬ ገለቴ አደረገችኝ ካለችውም አቶ ታደለም አላደረግኩም ካለውም ነገር በላይ ልቆ እውነቱን የሚያውቀው ፈጣሪ ነውና ፈጣሪ ለተበዳዮች እውነቱን ሀቃቸውን እንዲሰጥ የጊዜ ሚዲያም ምኞት ነው። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ከዚህ ጉዳይ ጋር ተያይዞ ለሰዓቱ የነበረ መረጃ ይንን ይመስላል። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን።